በኢትዮጵያ ባለፉት ዓመታት በአርሶ አደሩ የተያዙ ማሳዎችን ልኬት በማድረግ ለባለ ይዞታዎቹ የይዞታ ማረጋገጫ ሲሰጥ ቆይቷል። በደቡብ ኢትዮጵያ ክልልም ይህ ተግባር በልዩ ትኩረት እየተሰራበት ነው። አሁን ላይ ስራውን በቴክኖሎጂ በመታገዝም እየተከናወነ የተሻለ ውጤትም እየተመዘገበበት ነው። በክልሉም በተንቀሳቃሽ ስልክ መተግበሪያ በቡና የተሸፈኑ መሬቶችን እየመቀየስና የመመዝገብ ፓይለት ፕሮጀክትን በማጠናቀቅ በሀገር አቀፍ ደረጃ ከተለያዩ ክልሎች መካከል የመጀመሪያውን የሰ ሰርተፊኬት ማረጋገጫ በክልሉ ይርጋ ጨፌ ወረዳ ለሚገኙ አርሶ አደሮች ተሰጥቷል። በደቡብ ኢትዮጵያ ክልል ከዚህ ቀደም በርካታ መሬቶችን በመለየት ለአርሶ አደሩ የይዞታ ማረጋገጫ መሰጠቱን የገለጹት በመርሃ ግብሩ የተገኙት በደቡብ ኢትዮጵያ ክልል ግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ዋና ስራ አስኪያጅ ኖህ ታደለ፣ ቡና አብቃይ አካባቢዎችን የሞባይል መተግበሪያ በመጠቀም የይዞታ ማረጋገጫ መስጠት መቻሉም ለክልሉ ትልቅ ስኬት መሆኑን ጠቁሟል። የተሰጠው ሰርተፊኬት አርሶ አደሩን በ ቡና ምርት ግብይት በስፋት እንዲሳተፍ ዕድል ይሰጣልም ያሉት በክልላችን በርካታ መሬቶችን ለክተን ሰርቲፋይድ እያደረግን የመጣንበት ሁኔታ አለ ግን ዛሬ ለየት የሚያደርገው ምንድን ነው ቡና አብቃይ አካባቢዎች ላይ የሁለተኛ ደረጃ መሬት ልኬት ሰርተፊኬት እየሰጠን መምጣታችን ለየት ያደረጋል ስለዚህ ይሄ ደግሞ አስፈላጊነቱ ምንድን ነው ብለን ብንወስድ አንደኛ አርሶ አደሩ አስመጪም ላኪም ለመሆን የሚያስችል ነው። ይሄ ሰርተፊኬት ለአርሶ አደሩ ጠቀሜታ የሚሰጠው፣ ስለዚህ ይህን ሰርተፊኬት በመስጠት ወይም በማስያዝ አንደኛ ከባንክ ቤት ብድር ይወስዳል፣ ይጠቀማል፣ የራሱን ሕይወት ይቀይራል፣ ያሻሽላል። ከዛም ባለፈ ቀጥታ ኤክስፖርት ማድረግ ይችላል። ቡናውን ኤክስፖርት አድርጎ መጠቀም ይችላል። የውጭውን ምንዛሬ ለማግኘት በጣም አስፈላጊ በሆነ መልኩ ነው የሚጠቅመው። በይርጋ ጨፌ ወረዳ በሞባይል መተግበሪያ የማሳ መዝገባ ከ430 በላይ ማሳዎች ተለክተው ሰርቲፊኬት መዘጋጀቱን የጠቀሱት ስራ አስኪያጁም በቀጣይም በሁሉም የክልሉ አካባቢዎች ተግባሩን በማጠናከር የአርሶአደሩን ተጠቃሚነት ለማሳደግ ይሰራል። ከዚህ በኋላ በቀጣዩ ስራችን ላይ በጣም ትኩረት አድርገን ሰጥተን ቡና አብቃይ አካባቢዎች ላይ ሰርቲፋይድ እያደረግን አርሶ አደሩ ኢኮኖሚውን መቀየር እንዲችል ህይወቱን በጥሩ ሁኔታ መምራት የሚችልበትን ደረጃ ለመፍጠር ይህንን ስራ እየሰራን የምንቀጥልበት ሁኔታዎቹን እናመቻቻለን የሚል አስተያየት ነው ያለን። በአገር አቀፍ ደረጃ ከ50 ሚሊዮን በላይ በአርሶ አደር የተያዙ ማሳዎች መኖራቸውንና ከዚህ ውስጥም 30 ሚሊዮን የይዞታ ማረጋገጫ ሰርተፊኬት ለአርሶ አደሩ መሰራጨቱን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ አቶ ትዕግስቱ ገብረ መስቀል ገልጸዋል። በአገር አቀፍ ደረጃ ከ50 ሚሊዮን በላይ ማሳዎች አሉ፣ የተለያየ የአርሶ አደር የተያዙ ከነዚህ ውስጥ ወደ 30 ሚሊዮን አካባቢ ሰርተፊኬቶች ለአርሶ አደር ተሰራጭተዋል። በዛን ጊዜ የነበረው ዋናው ትኩረት በሰብል አምራች በሆኑ አካባቢዎች ላይ ነበር መሰረት አድርጎ እየሰራ ነበረው። አሁን ላይ ለወጪ ንግድ በሚውሉ ሰብሎች ላይ ትኩረት በማድረግ ምዝገባ መደረጉን ያነሱት አቶ ትዕግስቱ፣ ለዚህም ዋነኛው ምክንያት ቡና ተቀባይ ሀገራት የመሬት ማረጋገጫ ሰርተፊኬትን እንደ መስፈርትነት በመያዛቸው ነው። የዩሮፒያን ሀገራት ደንብ አስቀምጠዋል። ቡና ወደ ውጭ ኤክስፖርት ስናደርግ ይህንን የመሬት ይዞታ ሰርተፊኬትን አያይዘን ወይም የቦታውን ትክክለኛ መገኛ ቦታ ዱካውን የሚገልጽ ነገር ማያያዝ ይፈልጋል። ስለዚህ ይህንን ማሟላት አስፈላጊ ስለሆነ የተንቀሳቃሽ ሞባይል የምዝገባ ስርዓት ማስጀመር ነበር። ያንን በአገር አቀፍ ለማስጀመር በምንሞክርበት ጊዜ በደቡብ ክልል ዋና ዋና ቡና አምራች የሆኑ ቦታዎች መምረጥ ነበረብን። አንደኛው ደቡብ ኢትዮጵያ ላይ ይርጋጨፌ የሚመረት ነው፣ ቡና አምራች ስለሆነ ነው። ስለዚህ ይህንን ቴክኖሎጂ ይህንን አዲስ የመለኪያ መሳሪያና የምዝገባ ስርዓት የያዘ ቴክኖሎጂን ላለፉት ሶስት ወራቶች ሲሰራ ነበር በባለሙያዎች ይህንን ስራ በዛሬው ዕለት ውጤታማ ሆኖ ቴክኖሎጂው እንደሚሰራ ያረጋገጥንበትና ለአርሶ አደሮች በቃ ተገቢውን እውቅና የመስጠት ፕሮግራም ነው በዛሬው ዕለት የተካሄደው። የራይላ ፕሮጀክት አስተባባሪ ሚስተር ፓውል ደዊት የፊንላንድ መንግስት በኢትዮጵያ በመተግበር ላይ ላለው የገጠር መሬት ልኬት እና ምዝገባ በቴክኖሎጂ በማገዝ ለውጤት እንዲበቃ እየሰራ መሆኑን ገልጿል። ይሄ ፕሮጀክት በተለያየ በአገር አቀፍ ደረጃ ባለፉት ዓመታት አዳዲስ ሙከራዎችን አዳዲስ ቴክኖሎጂዎችን መንግስት በተግባር ላይ እንዲያውል ከፍተኛ ድጋፍ አድርጓል። የሙከራ ተግባራችን በሀገር አቀፍ ደረጃ ነው የምንሰራው። እየተሻሻለ ነው የመጣው። ሙከራ በምናደርግበት ጊዜና ስንተገብር፣ አሁን ያለው በቀን የምንሰራው፣ በወራት ውስጥ የምንሰራው የመሻሻል ሂደት በጣም አምጥቷል። ቴክኖሎጂ አሁን ያለው ቴክኖሎጂ ደግሞ የተሻለ ውጤታማ እንደምንሆን አድርጎናል ያንን አቅጣጫ ያሳያል። የይዞታ ማረጋገጫ ሰርቲፊኬት ከተቀበሉ አርሶ አደሮች መካከል አንዳንዶቹ እንደገለጹትም ይዞታቸው መመዝገቡና ማረጋገጫ በማግኘታቸው ይበልጥ ተጠቃሚ እንደሚያደርጋቸው ነግረውናል። ሰርቲፊኬት በእጃችንም ስላለ ባንክ ባንኪን ብንወስድ በዚኛው ሰርቲፊኬት በንጹ በጥሩ ሁኔታ ወስደን ያለ ባለሀብት የሚወስዱበት ይቅርና በዝኛ በኩል ወስደን እንጠቅማለን። አርሶ አደር ነው። ቡና በራሳችን እጅ ሰርተን አምርተን ለገበያ የምናቀርብ እያቀረብን ነው። ይህን ሰርተፊኬት በእጅ በመያዛችን በጣም ደስተኞች ነን።